ከውጭ የሚገቡ ምርቶች ላይ ያለውን ጥገኝነት ለመቀነስ በኢትዮጵያ ታምርት ንቅናቄ ዘርፈ ብዙ ስራዎች ተሰርቷል። ሀገር ካላት የልማት ፍላጎትና የመልማት አቅም እንዲሁም አምራች ኢንዱስትሪው ካለበት ዘርፈ ብዙ ማነቆች እንዲላቀቅ የኢትዮጵያ ታምርት ንቅናቄ ትልቅ መፍትሄ እየሆነ መጥቷል። በዚህም ከውጭ የሚገቡ የማሽን ምርቶች ላይ ያለውን ጥገኝነት ለመቀነስ ትኩረት አድርጌ እየሰራሁ ነው ያለው የኢንዱስትሪ ሚኒስቴር ነው። ማሽን ምርት ላይ እየተሰራ ነው ያለው ማሽን አምራቾች ማህበር ራሱን ችሎ አላቸው። በዛ አማካኝነት እነሱም በተቻለ መጠን ራሳቸውን አደራጅተው የሚጠቀሙበትን ሁኔታ ለማመቻቸት ቻቸት ተሞክሯል ኤክስፖ ይዘጋጃላቸዋል። ህብረተሰቡ እንዲያቸው ይህንን ማሽን መጠቀም የሚፈልግ ስራ መፍጠር የሚፈልግ በግለሰብ ደረጃም በተቋም ደረጃም በሌሎችም እያመቻችንላቸው ነው። ሌላው ማሽኖቹ ከሊዝ ፋይናንሶች ጋር ቅንጅት እንዲፈጠር ነው የሚመቻቸው የሊዝ ፋይናንሶች የየ ለምሳሌ የአዲስ አበባ ሊዝ ካምፓ አክሲዮን ማህበር አለ፣ የዋሊያ አለ፣ በአማራ በሌሎችም ክልሎች አሉ። እነዚህ የሊዝ ካምፓኒዎች ከነዚህ ጋር ሊንክ በመፍጠር ለስራ ፈጣሪዎች ትስስር እንዲፈጥሩላቸው ይመቻችላቸዋል። በዋናነት ግን እነዚህ ማሽኖች እኛ የግንዛቤ ስራ ላይ ነው። በሀገር ውስጥ ሊተኩ የሚችሉ የውጭዎችን በተሻለ ሁኔታ አንዳንዶቹ ለረጅም ጊዜ ሊያገለግሉ የሚችሉ ዱሬብል የሆኑ ማሽኖች ናቸው። በተለይ ትልቁ ውጤት ያለው ይሄ ማሽነሪ አምራቾች ላይ መስራት ነው። ምክንያቱም ጎን ለጎን ስሞል ወይም ሚዲየም ኢንዱስትሪ ይፈጥራሉ በዛ ማሽን። እንደገና ደግሞ እነዚህ ማሽን አምራቾች ከውጭ ከፍተኛ ዶላር ወጥቶባቸው የመጡት ማሽኖችን እንዲቀሩ ያደርጋሉ። በጣም ብዙ ነው ጥቅሙ ና እነሱ ላይ በደንብ የተደራጀ ና የተቀናጀ ስራ መስራት ገና የጀመርናቸው ጥሩ ስራዎች አሉ ግን በደንብ አጠናክረን የምንሄድበት ይሆናል። መንግስት ለዘርፉ እድገት ልዩ ትኩረት በመስጠት ኢትዮጵያ እንድታምርት ብቻ ሳይሆን ያመረተችውን እንድትጠቀምም ትልቅ ትኩረት የሰጠ ሲሆን በተለይም የተለያዩ ማሽኖችን እየሰሩ ያሉ ዜጎችም ስራዎቻቸውን እንዲያስተዋውቁና የተጠቃሚዎች ቁጥር እንዲጨምር ምቹ መደላድል እየተፈጠረ ይገኛል። ኤግዚቢሽን በየአካባቢው እንዲመቻችላቸው እንዲታዩ በማድረግ የማይታዩ ብዙውን ጊዜ ፈጣሪዎች በአብዛኛውን ጊዜ ደይ ቱዴይ አክቲቪቲ ላይ ተጠምደው ራሳቸውን ማስተዋወቅ ላይ ክፍተት አለባቸው። ይህን ወጥተው እንዲታዩ እነሱ ላይም ግንዛቤ የመፍጠር ስራ እየሰራን ማሽኖቻቸው እንዲታይ በማድረግ ሕብረተሰቡ እንዲጠቀምባቸው እያደረግን ነው። ለጥገናም ቀላል ናቸው። ለምን ስፔር ፓርት ከውጭ ይምጣ አይባልም፣ ጠጋኝ ከውጭ ይምጣ አይባልም። እዚሁ ያሉ በመሆናቸው በቀላሉ ሊጠገኑ የሚችሉ እንደገና ደግሞ ከውጭ የሚመጣውን በተሻለ ሁኔታ የሚተኩ ማሽኖች ሁሉ ተፈጥረዋል እና በአግሮ ፕሮሰሲንግ ላይ ያሉ ማሽኖች አሉ። በቡና ማቀነባበር ላይ፣ በሪሳይክሊንግ ላይ፣ በውሃ ፓምፕ ለግብርና ሊጠቅሙ የሚችሉ ምቹ የሆኑ ከግብርና ጋር የሚቀናጅበትን ሁኔታም በዚህም መልኩ ባለድርሻዎች ጋር በመቀራረብ ማሽኖቹ ተጠቃሚ የሚሆኑ አምራቾችም ተጠቃሚ የሚሆኑበትን እድል በማመቻቸት ላይ ነው የምንገኘው። ከማምረት ባለፈም እየተመረቱ ያሉ ምርቶችንም ሁሉም ዜጋ እንዲጠቀምና የሀገር ውስጥ ምርትን የመሸመት ባህሉንም ማሳደግ ዋነኛው ነው። እራሳችን ካልተጠቀምንበት በሀገራችን ምርት ላይ የማደግ ተስፋችን የበለጠ አሁን የሚለፉትን ልፋቶች እንደ መንግስት፣ ወዙ እዚህም እዛም የምንሮጣቸውን ውጤቶችን ለማምጣት የምንችለው በሀገር ውስጥ ምርት መኩራት ስንችል ነው። ከፍተኛ የዶላር ወጪ ያለብን በምናስገባው ነገር ተመጣጣኝ አይደለም። እኛ የምናስገባውና ወደ ውጭ የምንልከው ተመጣጣኝ አይደለም። ሌሎች ትልልቅ አገሮች እና አሜሪካ እንኳን ትልልቅ ታሪፍ የሚጥሉ ሀገራቸውን ምርት ለማበረታታት ሲሉ ነው። ሀገራቸው ምርት ላይ ብቻ ሰው ፎከስ እንዲያደርግ ነው። ታሪፍ በተለያየ ሀገር ላይ ይጣላሉት። እኛ ማድረግ የምንችለው በመጠቀም ነው። አትሊት ታሪፍ መጣል ባንችል፣ አቅም ኖሮ እዛ ደረጃ መድረሳችን አይቀርም። ወደፊት እዛ ደረጃ ለመድረስና ትልቅ ተፎካካሪ ለመሆን ሁላችንም ይህ 130 ሚሊዮን ህዝብ አለን የምንለው ህዝብ የሀገሩን ምርት መጠቀም መቻል አለበት። የንግድ ሚዛናችን ከፍተኛ ክፍተት ነው ያለበት። ይህንን ማጥበብ የምንችለው በምንድን ነው? በሀገር ውስጥ ምርቶችን በማምረት በማምረት በስፋት በመተካት ነው። ወደ ውጭ ደግሞ አቅማችን በፈቀደ መልኩ በመላክ ነው። ይህንን ማበረታታት የምንችለው እነዚህን አምራቾች ስንደግፍ ነው። እኛው ስንሸምት ነው። እኛው ስንገዛ ነው። እኛው ደግሞ መስተካከል ያለባቸውን ነገሮችንም እኛ ራሳችን በሚያስተካክሉት መልኩ ኮሜንት እያደረግ እያስተካከል በመሄድ ነው እንጂ የሌሎችን ወስደን በሌሎች በተወሶ በማሸብረቅ ውጤታማ ልንሆን እና በዘላቂነትም በዛ ልንቀጥል አንችልም። ስለዚህ በሀገራችን ምርት መኩራት መቻል አለብን። ዘመኑን የዋጁና ጥራታቸውን የጠበቁ የማሽን ምርቶች አሁን ላይ ተወዳዳሪነታቸው እየጨመረ መጥቷል።